ድንግል ማርያምን የካደ ሰው ብዙም አይመቸኝ። ድንግል ማርያም ወዳት አለው። ድንግል ማርያም ብጽህት ነች። ድንግል ማርያም ከድንግልና ኢየሱስን መውለዷን አውቃለው። የወለደችው ወንድ ልጅ መሆኑንም አውቃለሁ። ወንድ እንግዲህ ማርያምን የሚወድ ብቻ ነው እኮ አሁን እዛ መጽሐፉ ላይ የሉቃስ ወንጌል ምዕራፍ አንድ ላይ እነውም ትጸነሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም እየሱስ ትዋለሽ ይላል እና አሁን ይሄን ወንድ ልጅ ታመልከዋለህ ጎርጊስ አሁን ጴንጤን አይደለም ሆነ ወንድ ልጅ እንዴታ መልካለን እኮ እያልኩ ተረጋጋ ዘና ነው ስማኝ እኔ አሁን ዘና ብዬ ነው ራሴን ሪላክስ አድርጌ ነው ወደ ትሬኒንግ መሄድ ያለብኝ ተደብሬ ምናምን መሄድ የለብኝ ማታ በጣም ደስ ብሎ ያደርኩት በዩናይትድ የማንችስተር ደጋፊ ነኝ ኦኬ፣ እሺ፣ አሁን ምን መሰለህ? ያን አርሰናሉ ምን ነው አሁን ኢየሱስ ከማርያም ሥጋን እናስተዋል አይደለ?

ማውን ቤት ነው የገባው የማያልኩ ጎርጊስ አለባበስ ምናምን ነው። እኔ የቡና ደጋፊ ነኝ እና ስማ፣ እዴ ታዲያ እኔ ራሴ የቡና ደጋፊ እኮ። እኔ በሌላ ነው ያሰብኩት ታውቃለህ፣ ሌላ እኔ ይኸውልህ፣ ፖለቲካ አልወድም። ይሄ ሌላ በእምነት ምናምን ነገር ማውራት አልወድም ሌላ፣ እንጂ እኔ እንዴ፣ ያማሩ እንዴ፣ ላሳየህ አረቆይ፣ እሺ፣ አንድ ጊዜ መጀመሪያ ካለ ያኔ ከልጅነቴ ከልጅነቴ ከድንግልና እኔ ድንግል ማርያምን የካደ ሰው አሁን ለምሳሌ እኔ ለምን ክዳታለሁ? ልንገር፣ እኔ ጓደኞች አሉ ሳቃቸው ሳቃቸው ጴንጤ ከሆኑ ችግር የለውም፣ ግን ክርስቲያኖ ነው ወደ ጴንጤ ሄዱ፣ ሙስሊሞ ነው ወደ ጴንጤ ሄዱ። እኔ ድንግል ማርያምን የሚክር ሰው አይመቸኝም። ግን ቤተሰቡ ያወረሳቸው ከሆነ ችግር ግን እኔ አሁን ጥያቄ እየጠየቅኩ ነበር እና ኢየሱስ መጽሐፉ ላይ ወንድ ልጅ ነው ይላል። እና እንዳውም ስም ሲወጣለት ሉቃስ ወንጌል ምዕራፍ ሁለት ቁጥር 21 ላይ በስምንተኛውም ቀን ሳይረገዝ ማን ነው በስምንተኛው ሊገርዙትም ስምንት ቀን በሞላ ጊዜ ሳይረገዝ በማዛነ እንደተባለ ስሙ ኢየሱስ ተብሎ ተጠራኝ። ኢየሱስ ወንድ ልጅ መሆኑን ባይብል ላይ ቁልጭ አድርጎ ይናገራል። ይናገራልና ወንድ ልጅ ይመለካል ወይ የሚል ጥያቄ ነው እየጠየኩ ያለሁት። እንዴት የድንግል ማርያም ልጅን ያላመለክን ማንን እናመልካለን? ኦኬ ማርያም ትመለካለች ነው? እሷ ስለምትመለክ ነው እሱ የሚመለከው። ማርያምን እንወዳታለን፣ እናከብራታለን፣ ከብራታለን አናመልካት ግን፣ የጌታችን እናት ናት እኮ አሁን የጌታ እናት ነው ስትል ጌታ ያደረገው እግዚአብሔር ነው። ሐዋርያ ሥራ ምዕራፍ ለቁጥር ሰላሳ ስድስት ላይ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቃል። ኢየሱስን ጌታ ያደረገው እግዚአብሔር ነው። ስንት እግዚአብሔር አለ? አንድ እግዚአብሔር ነው። ያ እግዚአብሔር ደግሞ ኢየሱስን ስልጣን ሰጠው ማለት ነው። ለዛ ነው ኢየሱስ ማቴዎስ 28:18 ላይ በሰማይና በምድር ስልጣን ተሰጠኛል። ተሰጠኝ፣ ሰጪ አለ፣ ተቀባይ አለ። ሶ አንድ አምላክ አለ ለዛ ነው ጢሞቴዎስ ላይ ሲናገር፣ አንድ አምላክ አለና በአምላክና በሰዎች መካከል ያለው መካከለኛው ደግሞ አንድ አለ። እሱም ሰው የቡና ደጋፊ ነኝ ብዬ ምናምን ነገሩን ረገብ ወይኔ! እና ታዲያ ምን ልበለው? ከአንድ አንዴ የመጣልኝ እሱን በቃ አንበሳው በቃ። ሌላ ጊዜ በደንብ እንጫወታለን። አሁን ሰዓት እየደወሉልኝ ስለሆነ ልወጣ ነው። ሌላ ጊዜ እንጫወታለን። መልካም። አማካይ ላይ ስትጫወት ማለት ነው በደንብ አቀብለሽኝ፣ የሆነ ምናምን እኔ ማሊያ ግን ማለት ነው ይመችህ። ለማንኛውም ፎሎ አርገኝና፣ እኔ ፎሎ ላርገ። ስትጫወትም ታሳየኛለህ አንድ ቀን። ከዛ ብዙ እናወራለን። ችግር የለውም። መልካም ቀን ብራዘር። ፎሎ አርገ ያለው ፎሎ አርገ። እሺ ቻቻው

ይዤ እንደዚህ ዳጊን ማለት ነው። እንዲህ ዳጊን ይዤ ክሮስ አስራ ስድስት ነው ባራገፈለት፣ ቀኙን ይሰጠኛል በእርግጠኝነት። ምክንያቱም ግራ ስመታው ቀኝን ስጠው ስለሚል ማለት ነው። አለ ዳጊ እ ምን አልከኝ? ምን አልከኝ? ይዤ ማለት ነው እንዴ፣ ይዤ እንዴ። አሁን ይሄንን እንዳለ ባራገፈለት፣ ቀኝን አሰጠኝም። እ አራተ ፍዘዝ

ስድብ ከተሳደበ መውቱ፣ ካልተሳደበ ችግር የለውም። እሺ፣ መዝሙር ነው የሚለው ማን ነው የሚለው? ስሙ መዝሙ ቃል ኪዳን። ምን ጥርሴን ልታረግፍ ይልኝ ነው። አንቺም አሳብሽ ስርዓት ያዝ ምናምን የምትይኝ እኔ በጣም ሥርዓት ያለኝ ሰው እንደሆንኩኝ ነው የማውቀው። መጀመሪያ ጎል፣ ያው ይቺን ጎል ለማንኛውም፣ ታዲያ ምናገባኝ መጀመሪያ አሁን ድጋሚ ከተቀበለኝ እንዲ ነው ምለው በሁለት እንጂ አረ ምን እሺ እንዴ ቆያል ዝም ብዬ ልሞክር በሌላ ሰው እንጂ አረ በጣም ከባድ ነው እንዴ

በዚህ መጽሐፍ የሚያምን ክርስቲያን ካለ መግባት ይችላል። ይህ መጽሐፍ እቀበለዋለሁ የሚል ካለ ማለት ነው። አረ ማነው? አረ ኮስ ስለሰራበት ሸጅግ እሺ፣ ችግር የለውም ሰላም። ክርስቶስ እንዴት ነህ? ሰላም ነው። ደህና ነው ወይ? እንዴት ነህ? አሁን አስገባል። እኔ ዛሬም ጥያቄ ተመሳሳይ ነው። ክርስቶስ አምላክ መሆኑን አምነክ ነው? መጀመሪያ እኔማ ክርስቶስ አምላክ እንደሆነ አምኛለሁ፣ ግን የቱጋስ አምላክ አይደለም ነው ነው እኔ አሁን ስለ ክርስትና እንድጠይቀኝ ሳይሆን እስልምናን ፕሩፍ እንድታደርግልኝ ነው የመጣሁት እስልምናን ለመቀበል። ክርስቶስ አምላክ ነው ብለህ አማኝ ነህ ወይስ አላማኝ? ክርስቶስ አምላክ ነው ብሎ ያማኝ አለ፣ አማኝ አለ። አዎ አማኝ ነው። የቱጋ ነው ክርስቶስ አምላክ ነው የሚለው? አይ እንትን ላይ ዮሐንስ ነው ማነው አብን አሳየው ሲለው አሳየን ሲለው ይሄን ሁሉ ዘንድሮ አሳየን እና ይበቃናል አለ። አብና ሳየን ምን? ስለዚህ ኢየሱስ እስከዛሬ ከእናንተ ጋር ስኖር አታውቁኝ? ምን እኔ ነኝ ያየ አብና አይተዋል አላቸው። ኢየሱስ ግን ምን ለማለት ፈልጎ ነው እዛ ጋ? ከዚህም በኋላ አይታችሁታል፣ ሰምታችሁታል ማለት ስለዚህ አይታችሁትማል፣ ሰምታችሁት ስለዚህ አባቴን አይታችሁታል ሲል አብና አይተውታል ማለት ነው። አየን ወላ ዘመን ከእናንተ ጋር ስኖር አታውቁምን ማለት አሁን እንዴት አብን አሳየን ትሉኛላችሁ ነው። የመጀመሪያው ጥያቄ አብ ይታያል። መጀመሪያ እንዴት አብን አሳየን ብለህ ትጠይቀኛለህ ነው ያለው። እ አይታይም እሱማ። ልክ ነሽ። ስለዚህ ካልታየ አብን አይታችሁታል አለ። እዛው ስንት ቁጥር ላይ ነው? ሰባት ቁጥር ምናምን። አዎ፣ ስለዚህ አብን አይተውታል። አላየሁትም እኮ ካላየሁት ለምን አይታችሁታል አለ። እኔ ተረጎኩም ታውቃለ። እንደዛ ሲላች ሲሉት ይህን ሙሉ ዘመን እናንተ ጋር ስነውራ ታቆሙ ነው። እኔ በራሱ ሆነ ምን መሰለ፣ በመጀመሪያ ደረጃ አላም በበለ ምን እንደሚል እሺ። ጥቅሱ ዮሐንስ ወንጌል ምዕራፍ 12 14 ላውጣልህና አላም በበለ ቁጥር ከስድስት ነው የሚጀምረው። ከቁጥር ስድስት ጀምሮ ኢየሱስም አለው ይላል። በመጀመሪያ ስለ መንገድ ነው። ቶማስ ጌታዬ ሆይ ወደምትሄድበት አናውቅምና እንዴትስ መንገዱን እናውቃለን አለ። ተጓጓን ከዛ በኋላ ኢየሱስም አለው። ምን አለው? እኔ መንገድና እውነት ህይወትም ነኝ አለ። ትክክል ነው። ኢየሱስ መንገድ ነኝ አለ፣ ህይወት ነኝ አለ። ትክክል በኢየሱስ በቃ ከኔ በቀር ወደ አብ የሚመጣ የለም አለ። አሁን ችግሩ ወደ ኢየሱስ ሳይሆን ወደ አብ ነው የምትሄደው። ኢየሱስ አዳራሽ መንገድ ነው። ተጓጓን የሚያዳርስህ ምንድነው? ድልድይ፣ ሰው ኢየሱስን ወደ አብ ከኔ በቀር የሚመጣ የለም ማለት። እኔን ብታውቁኝ አባቴን ደግሞ ባወቃችሁት ነበር አለ። እህ ምን ማለት ነው እኔን ብታውቁኝ? አባቴን ባወቃችሁ ለምን እኔ የምናገረው ከራሴ አይደለም ብሎ ተናግሯል። አባቴ እንደነገረኝ እንዲሁ እናገራለሁ እንጂ። ስለዚህ ቀጠለና አሁንም ካሁንም ጀምራችሁ ታውቁታላችሁ አላቸው። እህ ከዛስ? አይታችሁ ማን አይታችሁትም? አለ አይተውታል። አብን አላዩትም። ምኑን ነው የሚያዩት? አስተምሮትም ነው የዘላለም ህይወት። እንዴት ነው መማር እንዳለባችሁም ያስተምረው። ለዛ ፊሊጶስም ማለት ጌታዬ፣ ወይ አብን አሳይና ይበቃናል አላለው ፊሊጶስ። ከዛ ኢየሱስም በጣም ፊውሪየስ በመሆን እንዲህ አንተ ፊሊጶስ ይህን ያህል ዘመን ከናንተ ጋር ስኖር አታውቅም ነ እኔን ያየ አብን አይቷል አለ። እኔ አብ ነኝ ሳይሆን ያሉ እኔን ማየት አብን እንደማየት ነው የሚቆጠረው። ምክንያቱም አስተምሮቱ የአብ ስለሆኑ ተግባባን? አስተምሮቱ የአብ ነው። ከዛ እንዴት እስካንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንም? ምን አለው። ትክክል ነው ኢየሱስ። ምንድነው በሌላ ቦታ ላይ እኛ እኔ በአንተ ውስጥ እንዳለው አንተም በእኔ ውስጥ እንዳለ እነሱም በእኛ ውስጥ አንድ ይሁኑ ዘንዳል ተግባባል። ስለአዋርያትም ሲናገር ማለት ነው። ስለዚህ ቀጠለና እኔ የምነግራችሁ ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እሱ ስራውን ይሰራል። ለዚህ ነው እኔን ያየ አብን ነው ያያል። በእኔ የሚኖረው አብ ስራውን ይሰራል ማለትም በእሱ ላይ መንፈስ ይናረጋሉ ተብሎ ተነግሮ ነበረ በኢሳይያስ 42 አንድ ላይ ማለት ነው። ተግባባል። ስለዚህ ያን ያለው ነገር ማለት ነው። እሺ ኢየሱስ ሰው ከሆነ ታዲያ እንዴት በመንፈስ ሰው በመንፈስ ይወለዳል እንዴ? አለ ሰው። አዎ ይወለዳል፣ በኦርቶዶክስ ነው። እኔ አዎ እኮ ኦርቶዶክስ እኮ በምራቅም ነው ይወለዳል፣ አታውቅም? ይሄ ነው አይ ስለ ላቋርጣቸው ይከታተልና ከይከታ ጋር አታቋርጣ አታቋርጠኝ አታቋርጠኝ፣ አባቴ አታቋርጠኝ። አጣመ ተረጎመ እንኳ መጽሐፉን እንበል። ትንሽ ሚዩት ላደርግ ነው እኔ ቤት። ሚዩት አይደረግም። ቅድም ዕድል ሰጥቼ ነበር እምቢ ብለሃል። እንዳታቋርጠኝ በኦርቶዶክስ ቤተ ክርስቲያን አስተምህሮ መጽሐፍ ታውቃላችሁ፣ የለቀኩት ቪዲዮ ላይ አለ። ከፈለጋችሁ አሁን ልሰጣችሁ ይችላሉ፣ ላሳያችሁ ይችላሉ። ስለዚህ ሁለት ሴቶች አፍ ለአፍ ገጥሞ ተሳስመው የአንደኛዋ ምራቅ በሌላኛዋ ምራቅ አፍ ውስጥ በመግባቱ ምክንያት ብቻ ማርገዙ አይታወቅም። እንኳን አይደለም በመንፈስ ቅዱስ ይቅርና ማለት ነው። ስለዚህ አዲስ ነገር አይደለም በኦርቶዶክስ ቤተ ክርስቲያን። አሁን ወንዚ አ ላሳየህ፣ መጽሐፍ ቅዱስ ላይ ነው። አይደለም አይደለም፣ አትቀበለው። እነዚያ አልቀበላቸውም ማለት ነው። መጽሐፍ ከመጽሐፍ ቅዱስ ብቻ አልቀበልም እኮ ኦርቶዶክስ አይደለም ማለት ነው። ከዳ ኧረ ነኝ። ግን ኦርቶዶክስ እኮ ነው መቀበል አለብህ። ኦርቶዶክስ ነኝ የምትል ከሆነ መቀበል አይ፣ እንደ ትላንቱ አሁን ተወግዟል። አንድ ስለዚህ እንደዛ መጽሐፍ በቃ ግን ካላልክ ካላልክ ላውጣለህ። እሺ ምክንያቱም ይሄ አዲስ ነገር እንዳይመስላችሁ ላላችሁ ፈልጌ ነው። አዲስ ነገር አይደለም። አንዴ ቆይ፣ ላውጣልህና ያው ታብሌት እንግዲህ የለም። በጣም ማዝ ነው እንዴ! ወይ እዚህ ላይ የለም። ላይ ላይለ ቪዲዮን ላውጣልህ በቃ እዚህ ላይ አላገኘሁትም። ቪዲዮ ላይ ስላለኝ እዛ ላይ ላውጣለ እና ከዛ ላሳያችሁና አንቀበልም በሉኝ። አንድ ላይ ክርስቲያኖች መብታችሁን የእናንተ መብት የተጠበቀ ነው እሺ። አን እያወጣው ነው። እስከዛ ድረስ ኢየሱስ አምላክ ነው የሚል አንድ ጥቅስ ትሰጠኛለ። ኢየሱስ አምላክ ነው የሚል ካለ አንድ ሰው መስጠት ይችላል። መጀመሪያ ግን እቺን አሳያችኋለሁ። አይቀርም ማሳየት። እሺ አለ የሱስ አምላክ መሆኑን የሚያሳየኝ አንድ ሰው አለ እ ይሰማል ይሰማ አይሰማም? የማወራው ነገር ጋይስ ከታች እሺ። እኔ አንድ ጥያቄ ልጠይቅሽ፣ ብሮ ጥያቄ አልቀበልም ከይቅርታ ጋር ምን እየከፈተልኝ ስለሆነ እንደዚህ አይነት ይቻላል እንደ እውነተኛው ይቻላል እንዴ? እኔ እንደዚህ አይቻለም። ይቻላል እንዴ እንደዚህ? እናቶች እንደው ክርስቲያኖች ሰላም ብለናል። ዛሬ በክርስትና ከባድ ኬስ ዘ ታካላችሁ በክርስትና በምራቅ ብቻ መወለድ እንደሚቻል አዲስ የኢየሱስ ታሪክ ነው እንዴ? ከዚህ አንፃር ለማንኛውም ያለው ደርሳ ነው ራይ ዘይ ካትት ላይ ነው ኦኬ ቆያለ ጊዜ መለስ ስላርግልና፣ ለማንኛውም ያለው ደርሳነው ራይል ያው ይታያል። ደርሳነው ራይል ዘካቲት ላይ ምን ይላል? ቁጥሩን ከፈለክ ያው ለገጽ 138 ላይ ነው የሚገኘው። እሺ፣ ደርሳነው ራይል ላይ በመንገድም ስትሄድ የምታውቃት አንዲት ሴት አገኘችና ሰላም አለቻት። ከዛ ከጥንት ጀምሮ ስለምታውቃት ሁለቱም አፍ ለአፍ ገጥመው ተሳሳሙ አለ ምን ገጥመው አፍ ለአፍ ገጥመው ማለት ነው ያን ጊዜ በመንገድ ያገኘቻት ሴት የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ እንዲሁ ብቻ ጸነሰች በዚህም የወር ግዳቸዋ ቆመና ቅሪቱና ወደ ወይም ጸንሳ በፍጹም ደስታ ወደ ቤቷ ገባች ይላል እንጃ ሰምተዋል። ማን ሰምታችሁታል? ሄና ሰማ ነው። ሄና ሰምተዋል። አባቴ ሰምታችሁታል? እዚህ ጋ ጋይስ ሰምተነዋል ያላችሁ እኮ። በቃ ያው እኔ ይህ ነው። ምን አፍ ለአፍ ተሳስሞ እንደዚህ መሞከር የሚቻል ከሆነ ሴቶች ቢሞክሩም ችግር አለው። ከወንድ ሰዓት ትገናኝ የሚለው ነገር እኔ እንጃ። እሱ ነገር የሆነ እስተት ይኖረዋል። ግን የሆነ የመውለድ ችሎታ የመውለድ ችሎታ አገኘች ለማለት ካልሆነ በስተቀረ ከወንድ ሰዓት ትገናኝ ከወንድ ሰዓት የሚለው የሆነ ስተት ይኖርበታል። አይውና አፍ ለአፍ ተሳስመው ያቺ የፀነሰችዋ ሴት ባልፀነሰችዋ ሴት አፍ ምራቅ ምራቋ ገባ።

ሊገርማቸው አይገባም። እሺ፣ ስለዚህ አሁን ክርስቶስ አምላክ መሆኑን ስጡኝ አንድ መረጃ። አንደኛ ዮሐንስ ምዕራፍ 5 ቁጥር 20 እኮ ተጠቀሰ። አባቶችም ምን እንደነበር ሚስ የሚለው መሰለ ክርስቶስ በስጋ መጣ ይላል። እንደዛ ነው አይደል? ለምን ሮሜ ነዋ። እሱ ሮሜ 9:5 አይ ያኛውም ከክርስቶስን ክርስቶስ መምጣቱ ነው የሚናገረው። እሱ ምንም አዲስ ነገር የለውም። የአንደኛ የዮሐንስ መልእክት የአንደኛ የዮሐንስ መልእክት ምዕራፍ አምስት ቁጥር ሀያ ላይ ከእግዚአብሔር ቁጥር ሀያ የእግዚአብሔር ልጅ እንደመጣ ይላል። እግዚአብሔር መጣ ነው የሚለው? የእግዚአብሔር ልጅ እንደመጣ ነው የሚለው። የእግዚአብሔር ልጅ። ስለዚህ እግዚአብሔር አልመጣም። ስንት ስንት እግዚአብሔር አለ? የእግዚአብሔር ልጅ ራሱ እኮ እግዚአብሔር ነው እኮ። የታለ የእግዚአብሔር ልጅ እግዚአብሔር ነው የሚለው የታለ? በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ያ ቃል ደግሞ ስለ ቃል ነው እያወራሁ ስለ እግዚአብሔር ቃል ነው። ኢየሱስ የእግዚአብሔር ቃል ነው የሚላለ ባይብል ላይ አው ራይ 19 13 ላይ ስታነብ እሱ ስሙ ነው የሚለው ስሙ ማለት አብ ስሙ ሳይሆን ባህሪው ነው አብ አምላክ የተባለበት ባህሪው ነው እንጂ አባቴ አብ ስለሆነ አባ ይሰማል ስሙ። ለምሳሌ ለምሳሌ አንድ ሰው ስሙ ማን ሊሆን ይችላል መሰለ፣ ኢልያህ ሊሆን ይችላል። ኢልያህ ማለት ምን ማለት ነው ታውቃለህ? አላቅ፣ አምላኬ ያህዌ ማለት ነው። ሰውየው አምላኬ ያህ ያህዌ ነው ማለት ነው። አምላ ስሙ ስለሆነ አይ ይሄ ነው ያደ አይደለም ለምንድን ነው አንድ የማይሆነው ብዙ ሌላ ማጣቃሻዎች አሉ እሺ አንድ ማጣቃሻ አሁን እዛ ጋር ለምሳሌ ይኸውልህ ቃልም በእግዚአብሔር ዘንድ ነበር ማለት የእግዚአብሔር ቃል ነው ማለት ነው ራሱ ዮሐንስ አይደለም የእግዚአብሔር ቃል ነው አይልም ኢየሱስ የእግዚአብሔር ቃል ነው የሚል አንድ ጥቅስ አሰጠኝ በነገራችን ላይ አንድ ጥቅስ ስም አጣቀስኩልህ እኮ ራሱ የእግዚአብሔር ቃል ነው። ኢየሱስ የእግዚአብሔር ቃል ነው ማለትና ስሙ የእግዚአብሔር ቃል ተብሏል ማለት ይለያያሉ። ቆይ ቆይ፣ እንደሱ ካልክ ወልድ ማለት ልጅ ማለት ነው። አዎ። ስለዚህ ወልድ የአብ ልጅ ነው። ነው እኮ እኮ የአብ ልጅ ነው። ራሱ ልጅ ነው። በቃ የባሪ ልጁ ነው። አዎ። የቱ ጋር ነው የባሪ ልጁ ነው የሚለው? የባህሪ ልጁ አዎ ኦኬ የባህሪ ልጁ መሆኑን የምታውቀው ለምሳሌ አንተ ልጄ ነኝ ዛሬ ወለድኩ ይላል እኮ አንተ ልጄ ነኝ ዛሬ ወለድኩ ያለው እኮ ከማርያም ስለወለደው ነው ትንቢት ነው እኮ ይሄ ማለት ይሄ ራእይ ነው እኮ እየጻፈ ያለው እኮ አበባህሪው ምንድን ነው ኔቸሩ ምንድን ነው? ሃይፖስታሲስ ጥናቱ ላይ ስናየው የአብ ሃይፖስታሲስ ምንድን ነው ማለት? ይሄ ምንድን ነው የሚባለው መሰለ? ኢንዲቪዥዋል ሪያሊቲው ምንድን ነው የአብ ማለት አልገባኝም። በእንግሊዝኛ ምንድን ነው? አብ ምንድን ነው? አብ መንፈስ ነው፣ መንፈስ ነው እኮ ባህሪው ነው አደለ? መንፈስነት የአብ እኮ አብ በባህሪው መንፈስ አምላክ ነው። ኢየሱስ መንፈስ ነው ሰው ነው የተወለደው፣ ከመወለዱም በፊት እኮ እንደ አብ መንፈስ ነው። የለማ ከመወለዱ በፊት ኢየሱስ አለ የሚል አንድ ተሳሰጠኝ፣ አንድ ላምጣልህ እንዴ አንድ እስኪ ገላግለ 6 ዮሐንስ 6:46 ግለፅው ዮሐንስ 6:46 ነው ስምንት ለማለት ፈልገህ ነው ስድስት እሺ ዮሐንስ ወንጌል 6 46 እንጀራ ማለት ምግብ ነው እኮ ምንድነው ምሳሌው ስጋው ነው ስጋው ውስጥ መለኮት አለ እኮ ስጋው ነው ስጋው ውስጥ መለኮት ማለት መለኮት እኮ በምን እንዴት መሰለከ? አሁን ስጋን ብረት አድርገውና መለኮትን እሳት። ኧረ ተወው እሱን። ስጋ እኔ ችግር የለውም ስጋ አለ፣ ስጋ ውስጥ መለኮት አለ የሚለው እስቲ መለኮት እኮ ወይ የእግዚአብሔር ልጅ ነው የተወለደው ቃል ነው ስጋ ይሆነ እና የእግዚአብሔር ልጆች እኮ ብዙ ናቸው። ብሮ ምን አለም? ቃል እግዚአብሔር የተባለው ሁለተኛው እግዚአብሔር ነው እኮ ከሰማይ ወርዶ ቃል ስጋ ይሆነ በመጀመሪያ እዛ ሥጋ ውስጥ ባይብል ላይ የለም። አንተ ፈጥረህ አወራህ። ሁለተኛ እግዚአብሔር የሚባል ነገር ባይብል ላይ የለም። ዮሐንስ አንድ አንድ ላይ እኮ ይኸውልህ፣ አንደኛው እግዚአብሔር በአንደኛው እግዚአብሔር ዘንድ ነበር። ይሄና ሁለተኛ እግዚአብሔር አለ። አዎ፣ ወል ወልድ እኮ አንዴ፣ ይቅርታ፣ ይቅርታ፣ ሰላም፣ ሰላም። ሁለተኛ እግዚአብሔር የሚባል ነገር አለ። ቆይ አንዴ፣ ይቅርታ፣ ይቅርታ፣ ሰላም። ክርስቶስ እ የለም የለም። አስቲ አወሯል ጊዜ ምናልባት እሱ ሊያስረዳበት የፈለገበት መንገድ ይኖረዋል። ግን ሁለተኛ እግዚአብሔር የለም፣ አንድ እግዚአብሔር ነው ያለው። ከሌለ ቆይ ከሌለ አብ እግዚአብሔር ነው አይደለም? ነው ወልድስ? እግዚአብሔር ነው። ግን ሁለት አይባልም። ቆይ አይባልም። እና ሁለት እግዚአብሔር የለም። አንድ አይደለም? ይኸውልህ አሁን ሁለት እግዚአብሔር አለ ብለህ አይባልም። መጽሐፍ ቅዱስም አላለም። አንድ እግዚአብሔር አለና ነው የሚለው መጽሐፍ ቅዱስም። አይ አንድ እግዚአብሔር አይባልም የተባልከው ሁለት እግዚአብሔሮች ስለሌሉ ነው። ይኸውልህ ሁለት እግዚአብሔሮች ስለሌሉ ነው።